ሰላም ውድ የቻናል ቤተሰቦች እንደምን ናችሁ? በዛሬው ቪዲዮዋችን አማርኛ አጻጻፍ እናያለን። ብዙ ኮመንት ላይ እየጠየቀ ስለሆነ ዛሬ በቀላሉ መጻፍ እንደሚያስችላችሁ ቪዲዮ ቴዎሪያ ላይ አዘጋጅቻለሁኝ። ይህን ስክሪን ሹት አድርጋችሁ ፎቶ በስልካችሁ አንስታችሁ መለማመድ ትችላላችሁ። ለምሳሌ ሀለ መጻፍ የምናደርገው ኤች ነው ሁ ሂ ኤች አይ ኤች ኤ ሄ ኤች ዋይ እያለ እንደዚህ መጻፍ እንችላለን። በመጀመሪያ ግን የፓወር ግዕዝ ለማብራት ለመጀመሪያ ጊዜ ከሆነ የምናበራው ግዕዝ ብለን ስር ኮምፒውተራችን ላይ ሰርች እናደርጋለን። ኢንስታል ካደረግን በኋላ ከዛ እዚች ታስክ ባሯ ከስር እናገኛታለን። እዚህ ጋር እናገኘዋለን፣ ወይም እዚህ ውስጥ ክሊክ አድርገን ማግኘት እንችላለን። ኢ ላይ ከሆነ እንግሊዝኛ ነው የሚጻፍበት ማለት ነው። ከዛ ሁለተኛ ፎኔቲክ ነው፣ ሶስተኛው ነው አማርኛ መጻፍ የምንችለው ባክግራውንዱ ቢጫ የሆነውን ማለት ነው። ከዛ በኋላ ከዚህ ከስር ካሉት ውጭ ልክ ሀ እንደጻፍኩ ለመያረኩ ሲሄድ ተመሳሳይ ነው ማለት ነው። ለምሳሌ ለ ለመጻፍ ስፈልግ ኤልን ብቻ ክሊክ አደርጋለሁ። ከዛ ሉ ለመጻፍ ኤል ዩ ስነካ ሉ ይሆናል። ሊ ደግሞ ኤል አይ፣ ከዛ ኤል ኤ፣ ኤል ዋይ፣ ኤል ኢ፣ ል ለመጻፍ ኤል ኦ። ለዚህ ለሁሉም ፊደላት ይሆናል ማለት ከነዚህ ጠጨ ከሚሉት ውጭ ላሉት በዚህ ሁኔታ መጻፍ እንችላለን። መ መጻፍ እንፈልግ ኤም ማንካት ነው ሙ መድገም ነው። ማለት ራሱ ስቴፕ ከዛ ከዚህ ውጪ ያሉት ጠጨ ለምሳሌ ያሉት ቀጥታ ማናገኛቸው ለምሳሌ ቲ ስንጫን ምንድን ነው የምናገኘው? ቲ ስንጫን ተ ነው የምናገኘው። ጠ ለመጻፍ ጠሚል ስለሌለ በኝኛ ምንድን ነው የምናደርገው? ሺፍትንና ሺፍት ይዘን ቲ ስነካ ጣ ይሆናል ማለት ነው። ከዚህ ጋር በምታየው መሰረት ጣ ይሆናል። ጨ ለመጻፍ ከሲ ጋር ሺፍት ሺፍትን ይዘን ሲ ስንጫን ጨ። ዝም ብለን ክሊክ ብናደርገው ሲ ምንድን ነው የሚሆነው? ቸ ነው የሚሆነው ማለት ነው። ሃመር ሆም፣ እንደዚሁ ዝም ብለን ኤች ብነካ ከላይ አለታ ነው የሚሆነው። ከዛ ከሺፍት ጋር ስናደርገው ሃመር ሆም ይሆናል። ነ ኤን ብቻውን ከሆነ ነ ነው። ኛ ለመጻፍ ሺፍትና እንስነካ፣ እንጽፋለን። በሰ ያለ በዚህ ሁኔታ ይሄዳል። ሸን ለመጻፍ ምንድን ነው የምናደርገው? ካፕስ ካፕስ እና አብራና ካፒታል ሌተር ኦን እናደርገውና ከዛ ኤስን ስንጣን ሸ እንጽፋለን። ከዛ እችኛዋ በ ሀ በማድረግ እንጽፋለን ማለት ጻለ መጻፍ ካፕስ ካብራን በኋላ እችኛዋን ጻለ መጻፍ ካፕስ ካብራን በኋላ ሺፍት ይዘን ቲ ስንጽፍ ጻ ዜሮን ጻ እንጽፋለን ማለት ነው። ከዛ ካፕስ አብርተን ደግሞ ሌሎቹ ሸ በሁለት ሁኔታ መጻፍ ይችላል። እዚህ ጋር ካፕስና ከአልት ጋር መጻፍ እንችላለን። ወይንም ካፕስ አብርተን ቲ በመና ካፕሳ ጻ መጻፍ እንችላለን። ከዛ ሀ እኛው ሀ መጻፍ እንችላለን። ካፕስ ካፕሱን እናብራውላ ዝም ብለን ሄደን ኤች ስነካ እኛው ውሀ ነው። ከዛ ኤስ ስነካ ሸ እያደረግን መጻፍ ያስችላል። ከዛ በተጨማሪ ሏ፣ ሟ፣ ሯ የሚሉትን ፊደሎችን ለመጻፍ ስንፈልግ ምንድነው የምናደርገው? ካፕስ እናበራለን። አበራሁኝ ከዛ ዘንድ ነው የሚለው። ከዛ ምንድነው ምን ያ ሌተሩን እና ሏ ሏ ለመጻፍ ስንፈልግ፣ ለምሳሌ L W A እናካውላው ማለት። ከዛ ኤም ሟ ለመጻፍ ኤም ከኤም ጋር M W ካፒታል እናበራና M W A ሯ ለመጻፍ እንደዚሁ R W ካፕስ አብርቼ ነው ይሄኛው ሷል መጻፍ ኤስ ደብሊው ኤ እያደረግን በዚህ ሁኔታ መጻፍ እንችላለን። በዚህ ሁኔታ አማርኛ በቀላሉ ሊያስጽፋችሁ ይችላል። ይህን ስክሪንሹት በማድረግ መጠቀም ያስችላችኋል። በስልካችሁ በመያዝ ኦር ፕራክቲስ ስታደረጉም እንዳትቸገሩ በዚህ ሁኔታ ተጠቀሙበት። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ መልካም ጊዜ